እሺ ጓደኞቼ እንደዚህ የሚያምር የሚጣፍጥ አሪፍ የሆነ የሙሳኸን ድጃጅ ወይም ሙሳኸን ድያይ አሰራር አምጥቼላችኋለሁ። በጣም አሪፍ ነው፣ ትወዱታላችሁ። ስብና ሞክሩት። ይህን ይመስላል ማለት ነው። እሺ ጓደኞቼ ሰላም። ዛሬ ደግሞ ሙሰኸን ድጃጅ ወይም ሙሰኸን ድያይ እሰራላችኋለሁ ማለት ነው። በዶሮ ሽንኩርት፣ በጣም ብዙ ሽንኩርት ነው የሚያስፈልገው። እኔም አነስ ያለ ስለምሰራ ይሄ በጣም ትልቅ ሽንኩርት እንደምታውቀው ይሄንን እጠቀማለሁ ማለት ነው። እና የምንከትፈው ደግሞ ድቅቅ አድርገን አይደለም፣ የሆነ ግርድፍ ግርድፍ አይነት አከታተፍ ነው። ላሳያችሁ ማለት ነው። እንደዚህ ነው የምትከትፉት በዚህ መንሽት እንደዚህ ተለቅ ተለቅ ማለት አለበት፣ መልቀቅ ያለበት ማለት ነው። በዚህ በምታዩ መልኩ እንደዚህ ትከትፍታላችሁ ማለት ነው፣ እንደዚህ እሺ። በጣም ትልቅ ሽንኩርት ኮፍቲ እየተጠቀምኩት ነው። እዚህ ትንሽ ለምሳሌ በቀኛ እናንተ አንድ ሙሉ ዶሮ ምሰርኩ ሆኖ ዶሮዋን አራት ቦታ ቆርጣችሁ አንድ ስምንት ስድስት ሰባት ራስ ተጠቀሙ። እሺ ሽንኩርታችሁ አነሳነስ የሚል ማለት ነው። ሽንኩርት ይፈልጋል ለዛ ነው። እሺ፣ በጣም ብዙ ነው። ግማሽ እሺ፣ ጓደኞቼ እዚህ ጋር መጥበሻ አለኝ። ኦሊቮይን ነው የሚጨምርበት፣ ዘይቱ ማለት ነው። በዘይቱ ብቻ ሰሩት ካላችሁ፣ ከሌላችሁ ደግሞ ያው የምግብ ዘይት ታቀላቅሉበት አሪፍ ነው። እና ዘይቱ መገል አይጠበቅብንም፣ እሺ መገል የለበትም። ሽንኩርቱ የምንጨምረው ትንሽ ነው፣ የምናበስለው ብዙ አይደለም። እሺ ይሄ በጣም ቀላል አሪፍ ስራ ነው፣ ለእራቱ ማለት ነው። ሰፋን፣ ይሄ በጣም አሪፍ ነው። ለማ ጓደኞቼ፣ አንድ ሙሉ ዶሮ ለምሳሉ ማለት ነው በእንደዚህ አይነት ብርጭቆ ዘይት ዘይት ወይ ኦሊቬል ካላችሁ ሙሉ ጨምሩበት። ዘይት ዘይቱን በጣም ነው የሚወደው ይሄ ስራ ማለት ነው፣ ጨምሩበት። እንገራችሁ ይሄ ነው እኔ ኦሬዲ የሚሰራው ላይ ነው ነው ምሰራው ትንሽ ነው። በዛ ትንሽ እንዳያችን ነው የሚያከብሩ ትንሽ ጨምሬበታለሁ ማለት ነው። አሽጋዴ አሁን እዚህ ጋራ አለኝ። አንድ ማንኪያ ጨምረው በዚህ ቤት እንጧ ነው። ከሻይ ማንኪያ ከሆነ ግማሽ ጨምሩ፣ ካምፕ ማለት ነው። እና እንደዚሁ ግማሽ ማንኪያ ብላክ ፔፐር ወይም ፕላስ ወይ ጨምራንን። በመቀጠል ሱማክ ወይም ሱማ ይሄንን ጨም። እናንተ አንድ ዶሮ የምትሰሩ በዚህ አንድ ሙሉ ጨምሩ፣ አንድ ዶሮ የምትሰሩ እሺ። ከዛ ዶሮዋን አራት ቦታ ቆራርጧት ማለት ነው። አራት ቦታ ብቻ። ዋ እንደ በምር እና ቀላል ፈጣን ስራ ነው ለእራት ላይ ማለት ነው። ይህ ለረመዳን መስራት ትችላላችሁ፣ ግን ሁሉም ሰው ይወደዋል። ሙሰከንን በማንኛውም ሰዓት ማቅረብ ትችላላችሁ እና እንግዳም ሲመጣባችሁ መስራት ትችላላችሁ። በጣም አሪፍ ስራ ነው እና ጫው ጨምሩ። ጫው እንደ አስፈላጊነታችሁ ጨምሮ እንትን

ይበዚታረግና እዛ አሁን እዚህ ጋራ ስራ እንሰራለን። ሽንኩርት ክተ እሺ ጓደኞቼ የምታክል ሽንኩርት ትንሽ ነው የምታረጉት እዚህ ጋራ ብዙ አይደለም። ስጥታችሁ የምግብ ዘይት መጨመር ትችላላችሁ እዚህ ጋ ችግር የለውም። ትንሽ ማለት ነው ብዙ አይደለም። ከዛ እዚህ ጋር ምን አለኝ ይሄ ወይም ገረፋ ሄን እና እንጠይበት ይባላሉ ወይም ፍሬ ቅመሞች ማለት ነው። እንዲሁም እ ትንሽ ጠበስ እናደርጋቸው እና የታጠበ ሯላ ዱሪጂ ጋር እንጠብሰዋለን ማለት ነው። እሱ ጓደኞች እዚህ ጋር እንዚ ዶሮ አለ ከነጅንግ ነው የሚጠቀመው ግን እንዳታነሲ ተኋላ ረን ስለምታስገዱት ማለት ነው። የጠወሽ ጠበስ እናደርገዋለን። ልማለት ነመጥና እንደዚህ ሞቅ ያለፈው ልክ እንደዚያ አይመስላችሁ፣ ብዙ አይደለም ጠብሱ እ ውሃችሁን የሚበቃችሁን ያክል ዶሮዋን የሚያበስላት ነው ያክል ማለት ነው። እንደዚህ መጠኑን እጫዋችን ጨምሮ እዛ እዚህ ጋር አሁን እንደዚህ የሚወጣ ዘፍረ የሚባል ነገር እሱ ካለው እንደዚህ አይነት ነገር ታመጡና ታነሳላችሁ ማለት ነው። እሺ ለምግቡ ጣዕም ጥሩ ስለማያመጣ ማለት ነው። እንደዚህ አይነት ቀምጥተን ታነሳላችሁ ጓደኞቼ እነዚህን ነገር ማለት ነው፣ እነዚህ የምታነሷቸው እንደዚህ አይነት በጭልፋ ማለት ነው። ከጠበሳችሁት ያን ብዙም አይኖረውም የምግብ ጣዕም እንዳያበላሽ ነው። ነገር ምንም የለውም ማለት ነው። እንደዚህ እያረጋችሁ ማንሳት ነው። እና ጓደኞቼ ሰባረበት ይህ ማጅ ነው መረቀት እሱን ጨምሩ የዶሮ ማለት ነው። እሺ ጓደኞቼ ይሄን የቀደመሽን ኩርት እራሱን እዚህ ጋር ጣድ እናደርገውና ከዛ ይሄን የቀቀለውን ዶሮ እዚህ ላይ እናረጋታለን። በተወሰነ ያክል ማለት ነው ለዚ እናረጋታለን። እና ጓደኞች እንዲቀላቀልላችሁ አክሊና እንደዚህ ብላችሁ ቀስ ብላችሁ ግልብጥ ግልብጥ አድርጉት ማለት ነው። የዚህን ጣም የዚህን ነካ እንዲወስድ ነው። እሺ፣ እንደዚህ ነው ስለአለበት። ወይ ግን ራስዎት መጀመሪያ ኩብዙን እዚ ላይ በመረቁ ማድረግ ትችላላችሁ። በነገራችን ላይ ከዚህ ከዘይቱ ዘይቱ ላይ ብዝ እንደዚህ ተወስዱና ት ነው እዚህ ላይ እንደዚ ታደረጉና፣ ቀጥታ ፓትራ ተደረድሩታላችሁ፣ ወይም ደሞ በመረቅ በማጠጣት ትችላላችሁ። ወይም እዚሁ ጋር ሳብቻውን አሳያችኋል ነገሮ ናንሳና ማለት ነው። እሽ ጓደኞች፣ ከዚያ እንደዚህ ትንሽ ካደረጋችሁ በኋላ እዚህ ጋር ባዶ ሳህን እንትን አመጡ እና ኦቨን ውስጥ ከላይ ትንሽ እናደርገዋለን ማለት ነው ብዙ አለት ትንሽ ከዛ እሱማ እንሰንስበት አለው እዚሁ ላይ ማለት ነው። እሱማ ብዙ ሳይሆን ትንሽ ማለት ነው። እንደዚህ አረግበትና አሁን ቀጥታ እውዘና አስገባዋለሁ ማለት ነው። እና ጓደኞች ከዚሁ ከራሱ ላይ ዘይት ማለት ነው እዚ ትንሽ አርግበት

ኦቨን ውስጥ እናስገባዋለን። አሁንም እንደምትሰሩት መጠን ያክል ኩብዙን እንደዚህ ነው መደረግ ያለበት ማለት ነው። እሺ እኔ ያለኝን ኩብዝ ነው የተጠቀምኩት። የመህበዝ ኩብዝ ካላችሁ በጣም በጣም አሪፍ ነው። ይሄንን እንደዚህ እናጠጣዋለን ማለት ነው። በመረቁም ይቻላል። ይሄንን ኩብዛችሁን እንደዚህ ከደረደራችሁ በኋላ መረቁን እዚህ ላይ ማጠጣት ማለት ነው። እሺ ከዛ ይሄን ሽንኩርቱን ወስዳችሁ ከኩብዙ በላይ ታደርጋላችሁ። መረቁን የምትጠቀሙ ሰዎች ማለት ነው። ይህንንም እንደዚህ ማድረግ ይቻላል። ምክንያቱም ኦልቦይ አሪፍ ስለሆነ እንደዚህ ማድረግ አለብን። መባከን የለበት እንደዚህ አስተካክልና ይህን ወስጄ እዚህ ላይ ለመድመዋለሁ ለቅራጥሰው እሺ። ወዶች ብዙ ዚህ ወደዚህ አርጌዋለሁ። ይህንን ሽኩርቱን ካመጡና እዚህ ላይ እንደዚህ ታደርጋላችሁ። በጣም አሪፍ ሙሰከን ነው። አንተን እንደዚህ ነው የምናደርገው። ከዛ ኦቨን ውስጥ እናስገባዋለን ማለት ነው። መሽው መሆን አለበት። ይሄን ይመስላል።

ሲጓደኞች ያላችሁን ቤት እንዴት እንደሚያምር ዋው፣ መብቃቱን የምታውቁት ሆዙ መሐመስ መሆኑን የምታውቁት ይሄ እንደዚህ ብራውን ብራውን ብራውን ይሆናል። እነዚህ ዙሪያዎቹ ማለት ነው ይመስላል ከዚህ በላይ ማለት ነው እና ለውዙ ወይ ስኖበር ያላችሁን ያልኳችሁን እንደዚህ ነው የምታረጉት። በዚያ ጠብሳችሁ ማለት ነው፣ ለብቻው ስኖበር ለውዙ ነው ሽንኩርቱን ከመጥበሳችሁ በፊት ይሄን እራሱ ከመስራታችሁ በፊት ማለት ነው። ብቻ ብትሰሩት ከዛ እነዚህ እንደዚህ አርግታችሁ እንደዚህ አነባብራችሁም ማቅረብ ትችላላችሁ። ዶሮውን በጎን ለብቻ አድርጋችሁ በቃ ማለት ነው። ወይም ደግሞ ለእያንዳንዱ ሀብዝ ላይ ዶሮውን አድርጋችሁ እንደዚህ ለምሳሌ ስ ዶሮ አድርጋችሁ ማቅረብ ትችላላችሁ ማለት ነው። እሺ። ይሄው ዶሮ እንደዚህ በደንብ ቀይ እንዲሆን ጊዜ ጊዜ ስጡ። ሰኔ ሲልቱ አጣደፈች በዛም አንተ ማቅረብ ስለነፊ ላቀርብላለሁ ማለት ነው። እንደዚህ ጎን ለጎን ማቅረብ ትችላላችሁ። ወይም ደግሞ አንዱ አንዱ እንደዚህ አንዱ ግጣ አንስታችሁ ጉዛችሁ ያደርጋችሁ በሳህን ማቅረብ ትችላላችሁ ማለት ነው። ይሄን ይመስላል። ኮመንት፣ ላይክ ወይም ሰብስክራይብ አድርጉ። ስሩት ሞክሩት። በጣም ትወዱታላችሁ። በጣም ይወደላችኋል። አሪፍና ምርጥዬ ስራ ነው እሺ